ገጠማት አደይ፣ በአባቷ እየተሰቃየች ትገኛለች። እናቷና ብርሃን ሳይቀሩ እንዲሁም አሸናፊ ሳይቀር ጎረቤቱ በሙሉ ተበጥብጧል። የአደይ አባት በጣም ኃይለኛና በጣም ቁጡ አባት ናቸው። አደይን ለሀብታም ለመዳር ደፋ ቀና እያሉ ነገር ግን አደይ በዛም በዚህም እያለች ማምለጥ ሆኗል ስራዋ። ማዘሯን ትሰሚኛለሽ አዴን ካላ መጣሽ ውርድ ከራሴ የሚደርስብሽን ጠብቂ ወደፊት ብሎ ዛተባት። ወይ ጉድ ጭራሽ ያዴ ሳይገርመን ብርሃንም እንግዲህ እዛው የጎረቤታቸው ሽማግሌ እኔ መልሽ ለምንድና አግብቼ ሻንችን አምስት ልጆች ወልጀልሽ ልጆችሽን እያሳደክሽ ከኔ ጋር ትኖሪም እያለ እየቀለድና እያበጨጨ አሸብር ብርሃንን መቆሚያ መቀመጫ አሳጣት። ብርሃን ይሄን የተመለከተችው ብርሃን ትሰማኛለህ፣ እኔ አንተን አይደለም አብሬህ ላገባህ ቀርቶ በእንጨትም አልነካ ብላ ዛተችበት። አሸናፊ ተሰማኛለህ እኔ ቁሜ ነው ሙቼ ብርሃኔን የምትወስደው ብሎ ዛተበት። ቤዛ ቤዛ ምን ገጠማት? ቤዚት እንግዲህ ጭራሽ የቤት ሰራተኛ ሆና አርፈዋለች። አደይን እንደዛ ስታመናጭቅና እንደዛ ስትሳደብ እንዳልነበረ ዛሬ ግን የቤት ሰራተኛ ሆና ጭራሽ የነ ባርኮቴ እናት እኔ ምልሽ በቃ ቢያንስ የሰራተኛው ወጉን እንኳ ባቲሺ። እስኪ ጸጉርሽን ራስ ማሰሪያ ሰሪ፣ ጥፍርሽንም ቁረጭ እያለች በጣም እየተዘባዘበችባት ትገኛለች። ባርኮቴ ባርኮቴ፣ እኔ የምልህ ቆይ አንተ ግን ሰራተኛ ነህ ወይስ ፍቅረኛ? ቆይ እናትህን መዋሸት ሳይቀር ለምንድን ነው እንደዚህ እናትህ እንድታሰቃየኝ የምትፈቅደው ብላ ከባርኮት ጋር ተጣላች። ባርኮትም ይሄን ነገር አንቺ ነሽ የመረጥሽው። ምክንያቱም አማራጭ የለኝም ነበረ። አዴን ከማበራችሁ በፊት ነበረ እንጂ እኔ ምላድርግ። ሲቀጥል የእናትሽን ቁጥር ስጭኝና እናትሽ አስተዋውቂኝና ወንድምሽንም ካወኩት በኋላ እኮ ሁሉም ነገር እንደሚስተካከል ነግሬሽ ነበር በማለት መለሰላት። ኤላ ጤና እና ሊሊ በጣም ስላደይ ስለተጨነቁ፣ እኔ ምልህ ኤላ፣ ግን አደይ ምን ሁን አይመስልሃል? ማለት እንዴት የሰው ልጅ ሶስት ቀን ሙሉ ስንካ ለምን ለምንስ አይደውልም? ይህ እውነት ከኔ ተቆጥታብኝ ሆን ተስፋ ቆርጣብኝ ሆን እንዴ? እያለች ለኤላ ስትናገር፣ ኤላ ደግሞ አረ በፍጹም በአንችማ አትቀየሙ። ከተቀየመችም በእኔ ነው። እና ደግሞ ቆይ ቆያንቺ ፍቅረኛሽ መስል ወይ አብረሻል። ሰላም ውድና እየተከበራችሁ የቻናል የቤተሰቦች እንዴ ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር ተመሰገነ ይሁን ደናነ ለዚ ቻናል አዲስ ሆናቸሁ ሰብስክራይብ በማድረግ ቤተሰብ ሆኖ ነባር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ እጅጉን አስተማሪውና በጣም በጣም አጓጊው አደይ ድራማ እንደቀጠለ ይገኛል። ቪዲዮዬን እስከ መጨረሻው ተከታተላችሁ ሀሳብ አስተያየታችሁን ኮሜንት ላይ ብንወያይበት እጅጉን ደስ ይለኛል። የአደይ ስቃይ እንደቀጠለ ይገኛል። ፍቅር እንግዲህ እንደዛ ስታሰቃያት፣ እንደዛ ብዙ ነገር ስታደርጋት እንዳልነበረ አሁንም የአድሏ ገጠር ድረስ ተከትሏት እናሸብር እዛ አደይን ጎረቤት ስላዩዋት እንዲሁም አሸናፊ የአሸናፊን እናት ለማየት ስትሄድ ቀየውም ናፍቋት ስለነበረ ተራራውም ናፍቋት ስለነበረ ወንዙም ናፍቋት ስለነበረ ወደ ወንዙ ስትሄድ እና ሸብራይተው ለአደይ አባት ደውለው ገጠር ነው ያለችው ብለው ሲሉት እሱም ደግሞ ጭራሽ አግቷት እኔ እስከምመጣ ድረስ የትም እንዳትሄድ ብሎ መረጃም አስተላለፈ። ነገር ግን እድሜ ላሸናፊ አደይ ላሆኑ ማምለጥ ችላለች። ግን እስከ መጨረሻው ድረስ ማምለጥ አልቻለችም። ውድ ቤተሰቦች እናንተ በዚህ ሕይወት ውስጥ ቢገጥማችሁ ምን ምን ታደርጋላችሁ? እኔ እንደምለው አደይ አባትሽን ፊት ለፊት ተጋፈጭ ነው። ምክንያቱም ይበቃል፣ አባት አባት ነው። ስለዚህ ክፉም ይሁን ደግም ፊት ለፊት ተጋፍጠሽ አይ እኔ አላገባም፣ ከመሸሽ ይልቅስ፣ እኔ አላገባም አልፈልግም፣ ይህ የራሴ ህይወት ነው ራሴን ችያለሁ ማለት አለብሽ። በቃ አደዬ ማለት ነው። እና እናትሽንም ቢሆን ከሚኖሩበት ቤት እንደዛ ያስወጣቸው ብርሃንንም ቢሆን የጎረቤት ልጅ ታገቢያለሽ ብሎ ያን ሽማግሌ እንደዛ የሚያደርጋት ባንቹ ምክንያት ነው። ሁሉንም ማስተካከል ያለብሽ ለዛ ነው ባርኮቴ አስፓልት ላይ እየሄደ እንዳጋጣሚ ሊሊን እና ኤላን ሲያገኛቸው፣ እንዴ! እንዴት ናችሁ ደህና ናችሁ? አዎ ደህና ነን አንተስ እንዴት ነህ? እያሉ ሲሉ፣ ደህና ነን። እና ምን አዲስ አለ? እባክህ አደይ ጠፍታብኛለች። አደይ መደወል አልቻለችም! በፍጹም ብላ ሊሊ ስትናገር፣ አዎ በእርግጥ እንደው ካልሆነ እኔ እንደው ግራ ገብቶኛል። ለማንኛውም እስኪ ዲቭን ደውላ ከሆነ እ ዲቭና እኮ ሊዲያ ገጠር ገብተዋል። ምን? አዎ ገጠር ከዳይመንድና ከኪንጎ ጋ ሂደዋል። ገጠር እንግዲህ አደይ ሊያመጡ። ምን? እሰይ እጅግ ደስ ይላል። እኔ እኮ ለዚህ ነበር አደይ ታይ የዲቭን ፍቅር ጥያቄ ተቀበይው እያኳስ የነበረው ነገር ግን አደይ መቸም ደረቅ ናት ብላ ስትል ባርኮቴ ነው ብለሽ ነው? ስለሚያፈቅራት ነው ማለት ነው ገጠር ድረስ የሄደው ብሎ መለሰላት። እንዲህ በደንብ ነዋ፣ የሚያፈቅርና የወደደ ሰው እኮ መከራውንም ስቃዩንም ደስታውንም ባንድ ያሳልፋል። እና ስለሚወዳት ነው እንጂ ሳያፈቅራትማ ቢቀር እዛው ይቀር ነበር ብላ፣ ለማንኛውም እናቴ መታለች፣ ሂዳችሁ ይወጡት ሲል፣ እሺ። ቤዛት ደህና ናት? አዎ ደህና ናት። ግን አሁን የቤዛን እናት ላገኝ ነው የሚሄደው። ቤዛ ደግሞ እኛ ቤት ሰራተኛ ናት እና እኔስ ምን አድርጌ ልታስተዋውቀኝ ይሆን ስትል ጓደኛዬ ነዋ አለ የለም እሺ። ለማንኛውም ግን ይመቻችሁ ብሎ ባርኮት ሄደ። ቤዛ ቤዛ፣ ፍቅርን ከመኝታዋ ተነሺ። አንቺ ጉደኛ፣ በአንቺ ምክንያት ነው እዚህ ቤት የገባሁት በአንቺ ጦስ ምክንያት ነው የቤት ሰራተኛ የሆንኩ ስትል ሰሚኛለሽ። ስነ ስርዓትሽን ብትጂ ይሻልሻል። ወደሽ ነው ይህን ስራ የምትሰሪው። ሲቀጥል ደግሞ ከወንድምህ ህይወት እስካልወጣሽ ድረስ እኔ በፍጹም አንቺን ልተውሽ አልችልም ብላ ፍቅርም አሁን መተኛት አለብኝ ብላ ግግም አለች። በጣም ያሳዝናል። ሊዲያ ና ዲቭ እንዲሁም ዳይመንድ ና ኪንጎ ገጠር እየሄዱ እንግዲህ መንገዱን አልቻሉትም። ሊዲያም ሊዲያ፣ አረ ወይኔ፣ አሁንስ ደከማኝ፣ አረ በቃኝ ብትልም፣ ነይ ዴቭ። አመሰግናለሁ ዳይመንድ አለው። አይ እኔ ለጥቅሜ ብዬ ነው፣ እና ደግሞ አደይ እህቴ ነች። ከዛ ውጭ ግን ሌላ ነገር ምስጋና፣ ምንም አልፈልግም በማለት መልስ ሰጠው። አደይ አደይ፣ እማዬ በእኔ ምክንያት ተሰቃየሽ ማለት ነው። ቆይ ግን ይሄ ሰውዬ ምን ባደርገው ነው የሚሻለው እያለች አደይ። እንዲሁም ብርሃኔ አሸናፊ ሆነው ጫካ ለጫካ ዱሩን ለዱሩን እያመለጡ አንድ ወንዝ ላይ ተቀመጡና አሸናፊ እስይጄ እማያለያት ብሎ ሲመለስ ብርሃኔና አዴይ እያወሩ፣ እሺ እህቴ እንዴት ሆነ? ቆይ ግን ይሄ አሸብር የሚባል ሰው ጋር ምንድን ነው ግንኙነት? ስትላል አንቺ ከሄድሽ በኋላ እኮ ሽማግሌል ኮ ነገር ግን እኔም እማዬም አንፈልግም ብለን ስላለን፣ ለዛ ነው እንደዚህ የሚለው ምን ቆይ፣ እንዴት ይሄንን አልነገራችሁኝም? ስትል እንዳዴ አንደኛ የአባቴ ችግር አለ እና እንዴት ይሄንን ነገር እኔ ልነግርሽ እችላለሁኝ? ቆይ እኮ በዛ ላይ እማዬና እኔ በጣም ብዙ ነገሮችን አሳልፈናል። ስትል ወይኔ አምላኬ እኔ እዴጓ ጋር ተቀምጬ ለካስ እናንተን አሰቃይቻችኋለሁ ማለት ነው፣ እያለች እራሷን አደይ ራሷን መውቀስ ጀመረች። አይ አትውቀሽ ራስሽን በቃ ያለፈው አልፏል። እኔ ግን ምን እንደምቀና ታውቂያለሽ? እሺ አባቴ ግን እስከ መቼ ነው እንደዚህ የሚቀጥለው? ምክንያቱም እኔ የጎረቤት ልጅ አባቴ አባቴ ሲሉ በጣም ይገርመኛል። ያኔም እና ታዲያ ለምን ያኔ አንቺ አባዬ ውጫለሽ እንዳንችንም ብሎ ሲል አይ እማዬ አላቅም፣ አደይ የት እንደሄደች አላቅም ብሎ ሲል ሲያባርራት፣ እኔም ደግሞ ያለማየ ህይወት የባዶ ነው ብዬ ከማየ ጋር ተከኝተ የመጣው ስትል አደይ፣ መምረጥ ያለብሽን በሰዓቱ መርጥሻል። ስለዚህ ከዚህ በኋላ አሁንም ወደ አባዬ መሄድ ከፈለግሽ እኔ ለእናት ያለኋት ስትል አይ አደይዬ፣ እህት አለምዋ እኔ እኮ ወሬውን አልኩሽ እንጂ አባቴ አያስፈልገኝም ስትል አደይ ደግሞ ከዚህ በኋላ እኔ እናንቺ አባት የለንም፣ እናታችን ናት እናትም አባትም በማለት መለሰችላት። በሌላ በኩል እንግዲህ የእነ ባርኮቴ እናት በሌሊ በጣም ተደምማለች። በጣም ቆንጆና ባለሙያ ሴት ነች እያለች ቡናውን ስታፈላ ጠጡ ከዛ እንደው ምን ብላሻለይ? ግን አዴ ስትሄድ ከፍቷት ነበር ወይ? እያለች ሌሊን ስትጠይቃት፣ አዎ ደብሯት ነበር። ነገር ግን ከዚህ ያ ይሻላል ብላ ነው የሄደችው። እኔማ ምን ላድርግ፣ ስልኳ አልሰራልኝ አለ እያለች ስትል፣ ያው ሊዲያና ዲብ ስለሄዱ ያ መጧታል ብላ ስትል፣ እነሱማው አሉ እንጂ የእኔ ልጆች ተዘብስፈው የማይፈልጉት ቤተሰብ በማለት የባርኮቴ እናት መለሰችለት። ቤዛ ቤዛ ባርኮትን ለማማለል እየሞከረች ማዘሯ አደረሰችበት። እኔ ምልሽ፣ ቆይ ግን አንቺ ለምንድን ነው እንደዚህ የምኮኘው? አርፈሽ ስራሽን ስሪ በቃ ብሎ ሲላት፣ ለምንድን ነው እንዲህ የምለው አንተ ኮነ ሰራተኛ አድርጋ ያስገባኝ። ቆይ ለእኔ ትንሽ ቅንጣት ታክል እንኳ ቦታ የለህም? ቦታማ አለኝ፣ ነገር ግን አማራጭ ስለሌለኝ ነው የእናትሽን ላስተካከልና አንቺንም ፍቅረኛ እንደሆንሽ ለማየ ይናገራለሁ ብሎ እቅፍ ሲያደርጋት ማዘሩ ደረሰች ይህ ምን መተቃቀፍ ነው ጭራሽ ከሰራተኛ ጋር ብላ ስትል አለ አይደል ማየ ከፍቷት ስለነበረ እኮ ለአጽናና ነው በማለት መልስ መለሰላት ውድ ቻናል ለቤተሰቦች የዛሬ ድራማ ይሄንን ይመስላል